ለ ርወስ ስጨርስ ልክ ልለብስ ስል ነው የቀረጸኝ። ለካ ደ በድብቅ አለ አላቅም፣ አውቀው ነገር የለም። እዛ እዚህ ከመጣሁ በኋላ ወደ ራሻ ከመጣሁ በኋላ ያንን ቪዲዮ ላከልኝ። ይህን ቪዲዮ ሳልክልሽ ወይ ሬሳሽ ተገንዞ ይመጣል ወይ አብደሽ ትመጫለሽ። ይህን ቪዲዮ ለሰው ለጓደኞችሽ ልከዋለሁ አለኝ። እዛ እያንዳንዳቸው ላከላቸው ከሞ ነበረሽ አንቺ ራሻ ከሄድሽ በኋላ ይህን ጥያቄ ገንዘብ ላኪ፣ በዛ ኢንፖስተዋለው። ያለሽ ታይም ጋፕ ምን ያህል ጊዜ ቆይታ በኋላ አረገን? አንድ ወርም አልሞላኝም እኮ በሀያ ሰባት ቀን ነው በወር አካባቢ ይሄን ጥያቄ ያቀርበልኝ። እንደዚህ ቤት እንትን ነበረ መንግስት ሰጥቶኛል። እሱ መከላከያ ነው፣ የመንግስት አካል ነው። ከዛ ኢትዮጵያ ብትኖሪ ማስ መላ ሰውነትሽ በጥይት ነበረ መበሳስታሽ እስኪ ላይ ድረስ በቃ እኔ አፈርኩኝ። የእውነት ስራዬን አሳፈረኝ። እኔ እራሱ እሱ እንደዚህ ማረፉ በጣም የእውነት አፈርኩኝ፣ እና ድጋሚ ወንድ ላልቀርብ ሁላ ነው ያደረገኝ። ይሄ ሁሉ ገንዘብ ስጭኝ ነው። ገንዘብ አልክም ደግሞ ተመቶ ነበረ በዛ በጦርነቱ ጊዜ ተመቶ ነበር፣ አሳከምኩት፣ አላርቱ ሆስፒታል የሚፈልገውን ሁሉ ከግር እስከ ጥፍሩ ድረስ ሁሉ አልብሽ አዘንጭው ገንዘብ ሰጥቼው ነው የመጣሁት። ድጋሜ ሌላ ገንዘብ ፈለገ መላክ አልችልም አለ። በዛ ምክንያት ነው አሁን ይሄ ሁሉ ቪዲዮ ሁላ ያላከልኝ ማለት ነው። እየሰማሁሽ እና የሚያሳፍር ስራ ነው። እኔ መከላከያ የመንግስት አካል ሆኖ ለሴት ልጅ እኔ ክብር ያላቸው ይመስለኝ ነበረ ግን የወረዳ አስተሳሰብ ነው ያለው። እኔ እንደውም ፖስት ቼዋለው በቃ፣ በሌላ አካውንት ከፍቶ በፌክ አካውንት ከፍቶ ፖስት አርጎት ነበር፣ ያን ባን አርጎበታል። ቪዲዮ ለቆት ባን አርጎበታል። ወደ አሁኑ አይ፣ ቆይ፣ አሁን ምን መሰለሽ? ቆይ፣ አሁን በአንድ ሰው ጥፋት ሁሉን ሰው ተጠያቂ ከጥሽ አንድ ወንድ ከበደለሽ ሁሉም ተመሳሳይ ወንድ እንደዛ ነው ማለት አለው እሱ ወታደር ከሆነ ሁሉም ወታደር እንደዚ ያስባል ማለት አለ? ገብቶሻል? እሱ ዶክተር ከሆነ ሁሉም ዶክተር፣ እንደዚ አይነት ሰው ጀጅ መደረግ ያለበት አንድ ሰው ራሱ በሰራው ስራ ብቻ። እኔ በመሰረቱ በነገራችን ላይ እንደዚህ አይነት ወታደር ወታደር አለ። ወታደር ማለት አገሩ የሚጠብቅ ነው። በየትኛውም ሀገር የወታደርን ለሀገሩ ለመሞት የተዘጋጀ ነው። የወታደር ስብዕና እንደዚህ አይነት ሰው የወታደርን ስብዕና አይወክልም። ምክንያቱም ሴት ልጅን እያስለቀሰ፣ ሴት ልጅን እየጎዳ፣ ሴት ልጅን ባገኘሽ በጥይት ነው የምልሽ በራቁት ቪዲዮሽን ፖስታለው ያለ እየፖሰተ እዚህ ጋ ሀገር እንጠብቃለው ቢል ክላሽ ያደርጋል። ገብቷል ገብቶሻል። ለሚስቱ ያልሆነ ሀገር ቢጠብቃ ይችል ሚስት እኮ ሀገር ነች። ሀገር ማለት ሚስት ነች ያው እሱን ጀክ ስታደርጊ እሱን ቱ ፖይንት እሱን በእሱ እያልሽ ብትነግሪኝ ይሻላል እንጂ በአንድ ሰው ስህተት ጅምላ እንደዚህ አጣትበሽ በምንም ሁኔታ ውስጥ ልክ አለ። እሺ፣ ቀጥይ። እና ከእህቶቼ ከኔ አይታችሁ ተማሩ ነው የምለው፣ ተጠንቀቁ። ስለዚህ አሁን ምን ላይ ምን ላይ እንጂ አሁን እኔ በሁሉም ነገር ብሎክ ስላደረኩት በሌላ በተለያየ ስልክ እየመጣ ይደውልልኛል። ነሽ ምንድን ነው አሁንም ገንዘብ ላኪ ነው፣ አሁንም ገንዘብ ላኪ። እኔ ለማንም አላኩም፣ ለማንም እንዲያላልኩም ነው የሚለው እሱ ለኔ የላከልኝ ቪዲዮ፣ ሌሎችንም በተመሳሳይ በዋትሳብ በቴሌግራም እያላኩልኝ ነው። እኔ ብዙ ጊዜ ተናግሬ ደክሞኛል። እኔ ሴቶች፣ ወንድ ልጅን አትመኑ። እኔ ራሴን ይህንን እያልኩ ያለሁት ገብቶሻል። ወንድ ልጅን አትመኑ። ዛሬ መፋቀር እንዳለ ነገ መጋጨት አለ። በፍቅር ጊዜ እፍ ስትሉ የራቁት ቪዲዮ የራቁ እርግጥ እንዳልሽው እሱ ድብቅ ካሜራ አርጎን የቀረጸሽ ይደረጋል። ኔቨርትስ ማንም ሰው ማመን የማትችሉበት ጊዜ ነው። አፈቅሯል የምትይው ሰው ካሜራ ድቅ ነው ከአንቺ ጥቅም ስለሚፈልግ ብቻ ያንቺን የራቁት ቪዲዮና ፎቶፖስት ላንቺ ላኪልኝ የሚልሽ ወይም የሚቀርጽሽ ስሜት ምናምን አስገድዶታል። ከሰው የሆነ ነገር የማይፈልግ ሰው ይህን አያደርግ። አሁን እንዲ አይነት ነገር ላለማድረጌ ምንም ጻድቅ ስለሆንኩኝ ወይ ምድራችን ላይ ምርጥ ሰው ምናምን ለመሆን ጥረት ስለማድረግ ምናምን ሰ ምንም ስለማልፈልግ ከማንም ላረገው አልችልም። ከማንም ምንም አይነት ጥቅም ምንም አይነት ገንዘባዊ ጥቅም ምንም ስለማልፈልግ ብቻ ላረገው አልችልም። የጽድቅ መገለጫ ማለት ሰው እንዲህ የሚያደረጉት ሰዎች የተለየ ነገር ስለሚፈልጉ ነው። ነገር ሊያጠምዱኝ ስለሚፈልጉ፣ ገብቶሻል። ነገ ከአንቺን የቁም እስረኛ ማድረግ ስለሚፈልጉ ብዙ ሴቶች የቁም እስረኛ ሆነዋል። በጣም ብዙ ሴቶች አይናገሩ። ገብቶሻል። አይናገሩ። እንዲሁም ኩቢሉ ሰው ድንጋይ ነው የሚያረጉርባቸው። ማን ነግርሽን? ከፈች ያለሽ ማን ተበላቀጭ ያለሽ እንጂ ማንም አንደርስታንድ አያደርግሽ። ሁሉም ፈራሽ ነው። ለማንም እንዳትጨነቅ። አንቺ ያሽው ሌላውም ሴት ይዘዋለች። ተፈጥሮ ነው፣ አለቀ። ባይሎጂ ላይ ሴት ልጅ እንደዚህ አካሏ ይሄ ያለ ምናምን፣ ወንድ ልጅ ይሄ ይሄ ነው፣ ብሩነትና መገለጫ ይሄ ነው ተብሎ የተማርነው አዲስ ነገር። ሁላችንም ልብስ ስለለበስን ነው እንጂ ያው ነው። ልብስ ስለበስን ሁሉ ሞገስ የሚሆነን ልብሳችን እንጂ ያንዳንዳችን ርቃናችንን ብንወጣ አናምን ጸጋችን ስለተገፈፈ። ስለዚህ አንቺ ሲፖስተው ቢቢሲ ላይ ፖስተውና ቅድሚያ እኔ ኔ ላይ ከማረገው ብለሽ ነገ እንዳትፈል፣ ይህ የፈራችሁ ሰዎች አላችሁ። በነገራችን አሌክስዬ ለፈለግከው ሰው ላክ ብዬዋለሁ። ከፈለግ ፖስተ እራስ ቲክቶክ ላይ ብዬዋለሁ። ያ እንዳይገርምሽ። ጭራሽ የጥፍርሽን ቆሻሻ ያህል እንኳን ግድ እንዳይሰጥሽ፣ እመኝ። የሰው ሰዎች የአንቺን የራቁት ቪዲዮና ፎቶ አይተው ጀጅ የማድረግ ጊዜ የላቸውም። ሰው ብዙ ያሳስበው ነገር አለ። ዓለም ላይ ሰው በጣም ብዙ ኑሮ ውድነቱ ያሳስበዋል። የዓለም ሰላም ማጣት ያሳስበዋል። ስንት ችግር እያለበት በአንቺ ጉዳይ የሚጠመድ የለም። እመኝ። እሱ ድሮ ቀራ። ለመጀመሪያ ጊዜ የተለቀቀባቸው ሰዎች ተብለው ሊያውቁ ይችላሉ። ማንም ጉዳይ ብሎ የሚያየው የለም። ይነናት ስለዚህ እንዳያሳስብሽ። እሺ፣ አመሰግናለሁ። እሺ ጋይስ፣ ጭራሽ ብላችሁ ብላችሁ ከወታደር ጋ ታላችሁ። ሙኝር ከወታደር ጋ ትፋቀሯት አትነካኩ ብያለሁ። ልኖርበት የሰፈር ምናምን ድድ ማስጫ ላይ ያለ ወይ የቲክቶክ ላይ ያለ ፌስቡክ ላይ ያለ ኢሞ ላይ ያለ ያሉ ወንድ የሚመስሉ ወጣት ውጭ ችግር የለው እነሱ ያው በስድብ ነው ያጠረገረጉኝ እ ይመቸኛል እንደውም ላይክ ሁላ አረግላቸዋለሁ የሚጠበቅ ነገር ነ ም ካልሰደቡኝ ካልተናደዱብኝ እየሆነ ካልጭሱብኝ መርፌው በትክክል ራሱ እየሰራ አደለም ማለት ያሳስበኛል የወጋነው መርፌ እንዴት ነው ጋይስ አይሰራም ምናምን ያስብለኝ እሱ ነው ሊሄዱብኝ ግድ ነው እኔ አንዳንድ ገሙ ፊትለፊት አለመጥቶ የሚያጥረገርብኝ ጭምብል ለብሰውን ይሆነል